በስማ ወልዶ መንፈስ ቅዱስ አዶ አምላክ አሜን። የሚያዚያ ድርሳነ ገብርኤል አወልድ ቢያሰርጽ እንጂ የማይወለድ የማይሰርጽ መሆኑን አውቀን ወልድም ቢወለድ እንጂ የማይወለድ የማያሰርጽ የማይሰርጽ መሆኑን ተረርተን መንፈስ ቅዱስን ቢሰርጽ እንጂ የማይወልድ የማይወለድ የማያሰርጽ መሆኑን ተገንዝበን የጌቶች ጌታ የነገስታት ንጉስ መላእክት የሚያመሰግኑ ስልጣናት ሁሉ የሚገዙለት የቅዱሳን አማላጅነት ተቀብሎ የልመናቸውን ዋጋ የሚሰጥ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በማመን በሚያዝያ 19 ቀን የሚጸለይ የሚነበብ እግዚአብሔር ፊት የሚቆም የቅዱስ ገብርኤል ድርሳን ይህ ነው። ረድኤቱ ኃይል ከአገልጋዩ ከኔም ከን መላ ቤተሰቦች ጋር ይኑር ለዘላለሙ አሜን። አንደኛ ምዕራፍ ስለ ወገኖቼ ኃጢአት ጀርባዬን ለግርፋት ፊቴን ለጽፋት ሰጠው ተብሎ በነብዩ ኢሳያስ እንደተነገረ ጌታችን ኢየሱስ ክርስቶስ እኛን ስለ ማዳን እንደ ሌባ ተይዞ እጁን የኋሊት የፊጢን ታስሮ በተቋጠረ ገመድ ጀርባውን ተገርፎ ፊቱን ተጸፍቶ የመስቀል መከራ ከተቀበለ በኋላ ዳግመኛም የእስራኤል መሪ ሙሴ ሕይወታችሁን በእንጨት ላይ ተሰቅላ ታዩታላችሁ ብሎ ለእስራኤል እንደነገራቸው የሾህ አክሊል ተቀዳጅቶ በበትር ራሱን ተቀጥቅጦ እንዲሁም ነቢዩ ዳዊት እጅና እግሬን ቸነከሩብኝ፣ በምግቤም ላይ ሐሞት ቀላቀሉበት፣ ለጥሜም መራራ አጠጡኝ፣ አቀረቡልኝ ብሎ እንደተናገረ እጅ እግሩን ተቸንክሮ ሐሞት ጠጥቶ የመለሰውንም የጸዋትወ መከራ ሁሉ ፍጹም በመስቀል ላይ ተሰቅሎ ነፍሱን ለሞት አሳልፎ ሰጠ። ጫፎቹ በአራት ማዕዘን በተያዘ መጋረጃ ላይ ስዕለ አራዊትን ስሎ ህርድ ውብላ ረድና ብላ ተብሎ የተፈቀደለት ሐዋርያ በስጋ ሞተ በመለኮት ግን ህያው ነው ብሎ እንደተናገረ በመለኮቱ ሞት የሌለበት ኃጢአትን በሞቱ ያጠፋት ዘንድ በስጋ ሞተ። ዳግመኛም የአህዛብ ብርሃን የሚሆን እስራኤላዊ ሐዋርያ እሱ የሁሉ ጌታ ሲሆን ልዑል ባህሪውን ዝቅ አድርጎ እስከ ሞት ድረስ ብሎ ተናገረ። ወደ ቀደመ ነገራችን መለስና፣ ጌታችን በሚስጥር በልቦናው ተስፋ የሚያደርግ የአርማትያሱ ዮሴፍ የሚባል ሰው ወደ ጲላጦስ በድፍረት ገብቶ የኢየሱስን ስጋ ላውርድና ልቅበረው ሲል ጥያቄ አቀረበ። እንዲሁም ቀድሞ ሌሊት ሌሊት ወደ ኢየሱስ እየሄደ ትምህርት የሚቀስን ኒቆዲሞስ የሚባል የአይሁዶች አለቃ መጥቶ ከተቸነከሩ እጆቹና እግሮቹ ትኩስ ደም እየተንጠባጠበ ሁለቱን በመተባበር ከመስቀል ላይ አውርደው በንጹህ በፍታ ገንዘው በአዲስ መቃብር ቀበሩት። በዚያም ሶስት መዓልት ሶስት ሌሊት ቆየ። ከዚህም በኋላ ይህን ቤተ መቅደስ አፍርሱትና በሶስት ቀን አድሰዋለሁ እሰራዋለሁ ሲል ለአይሁድ እንደነገራቸው በመለኮቱ ኃይል በሶስተኛው ቀን ተነሳ። መቅደስ የተባለውም ሰውነቱ ነበር። ከሳምንቱ በመጀመሪያይቱ ቀን እሁድ ማለዳ አምላክን የወለደች ንጽሕት እመቤታችን፣ መቅደላዊት ማርያምና ሌሎችም ሴቶች መቃብሩን ሊመለከቱ ወይም ሊጎበኙ ስጋውን ሽቱ ሊቀቡ መጡ። ያን ጊዜም ብርሃናዊ ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ላይ ተቀምጦ ታያቸው። እነሱም ባዩት ጊዜ እጅግ ፈሩ የመቃብሩ ጠባቂዎች በወንጌል እንደተነገረ ከግርማው የተነሳ እንደ በድን ሆኑ እነሆም በዚያን ጊዜ የእግዚአብሔር መልአክ ከሰማይ ወርዶ ያችን ድንጋይ ገለባብጦ በላዩ ላይ ተቀምጦ ነበርና ከዚያ መናወጥ ሆነ ሴቶቹ ግን እናንተ ሳይዟችሁ አትፍሩ የተሰቀለውን ኢየሱስ እንደምትሹ አውቃለሁና አላቸው ቀጥሎም እሱ ከዚህ የለም ተነስቷል መነሳቱንም ለደቀ መዛሙርቱ ሄዳችሁ ንገሩ ብሎ አዘዛቸው። ይህንም ቃል በሰሙ ጊዜ በፍጹም ደስታ በበፍጹም ደስታ በፍጥነት ሄደው ለደቀ መዛሙርቱ ነገሯቸው። ዳግመኛም ጌታችን ከሙታን ተለይቶ ከተነሳ ከአርባ ቀን በኋላ ወደ ሰማይ በሚያደርግበት ጊዜ ቅዱስ ገብርኤል እናንተ መኳንንቶች በራፎችን ክፈቱ፣ ልዩ ልዩ የሆኑ ደጃፎችን ሁሉ ይከፈቱና የክብር ባለቤት ይግባ በማለት ለት በታላቅ ግርማ አሰምቶ ተናገረ። እነሱም የክብር ንጉሥ ማን ነው ባሉ ጊዜ መልአከ ሚስጥር ቅዱስ ገብርኤል የሰውን ሥጋ በመልበስ የሞትን ሥልጣን ሽሮ በሲኦል ያሉትን ነፍሳት ሁሉ ማርኮ ወደ ቀደመ መኖሪያው ወደ ሰማይ የወጣ ኃያል እግዚአብሔር የክብር ንጉሥ እሱ ነው አላቸው። ይህንንም በሰሙ ጊዜ ደስታቸውን በእልልታና በምስጋና ገለጡ። ነጋሪት እየጎሰሙ እምቢልታ እየነፉ ተቀበሉት። በባህሪው የማይታይ በስጋ የተገለጸ እሱን በግልጽ አይተው ከደም ግባቱ የተነሳ አደነቁ። የፊቱን ብርሃን ለማየት ሲመኙ የኖሩና በመለኮትነቱ እሳትን እንዳይቃጠሉ በመብረቅ መጽሄት፣ ፊታቸውን ሲሸፍኑ የነበሩ መልአክ ታይተው ጠገቡ። ሁለተኛ ምርት ከመንፈስ ቅዱስ አብራክ የተገኛችሁ እና ከቅድስት ዮርዳኖስ ማዕፀን የተወለዳችሁ ስጋውን በመብላት ደግሞ በመጠጣት ያደጋችሁ እናንተ የሰማያውያን መንግስት ልጆች አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማያልቅ የዘላለም መስዋዕት ነው። ሊቀ ካህናት እንደመሆኑ ራሱ መስዋዕት አቅራቢ ሲሆን ይህ ስለ ኃጢአታችን ቤዛ የተሰዋ ንጹሕ በግ በመለኮቱ ከአባቱና ከመንፈስ ቅዱስ ጋር መስዋዕት ተቀባይ ነው። ሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር እጅግ ነው። የጌታን ወደ ምድር የመምጣት ዜና በምድር ለሚኖሩ ሰዎች አስቀድሞ የምስራችን እንደነገራቸው እና በኋላም የአምላክን ወደ ሰማይ የማረጉን ዜና በሰማይ ለሚኖሩ መላእክት የምስራች የነገራቸው እሱ ነውና። ስለሆነ በእሱ ስም ለችግረኞችም ወንድሞቻችን በመራራት መጽዋትን እያደረግን በፍጹም ልቦናችን እንውደደው እናክብረው። ድሃውን ምጦም አዳሪያውን የሚጎበኝ የተመሰገነ ነው እግዚአብሔር ከክፉ ቀን ያድነዋል እና ሲል ዳዊት እንደተናገረ ባለጸጋም ቢሆን ድሃም ቢሆን ሁሉም በችሎታው መጠን ባደረገው በጎ ስራ በመጨረሻው የፍርድ ቀን ምረት ትጠብቀዋለች ና ጌታችን በወንጌል የሚሰጡ የሚራሩ የተመሰገኑ ናቸው ለእነሱ ይራራላቸዋል እና ሲል ተናግሯል። በግብረ ሐዋርያም ከሚቀበል ይልቅ የሚሰጥ የተመሰገነ ነው ተብሎ ተጽፏል። ምስጥረ ስጋዊ መልእክተኛ ይሆን ዘንድ እግዚአብሔር የወደደውና የመረጠው በዚህ በመላእክት አለቃ ቅዱስ ገብርኤል ልመና፣ እነዚህ ከላይ የተጠቀሱትን ምስጋናና በረከት ለማግኘት ያብቃን። ጸሎቱ በረከቱ በወዳጁ በእኔ በፍቅር ተማሪያም ከነመላ ቤተሰቦቼ ላይ ይሁን ለዘላለው አሜን። ሶስተኛ ምዕራፍ አንድ አምላክ በሚሆን በአቦል መንፈስ ቅዱስን በማመን የተጻፈ የቀደመሙ የመላእክት ወይም የአርባብ አለቃ የሚሆን የቅዱስ ገብርኤል ድርሳኒ ነው። የምስራች መልእክቱ ቱን ለማድረስ በገሊላ ወዳለች እርግብ የተላከ የማይጠልቅ የማያልፍ የአራያም ፀሐይ መንገድ ጠራጊ የብርሃን ኮከብ የሚሆን የዚህን የመልአክ የታምሩን ብዛት እናገር ዘንድ በመጠበብና በመመራመር ለመጻፍ ጀምራለሁ። በአንደበቴ እናገራለሁ፣ በህሊና ይመራመራለሁ። በእኔና በዚችም ምህዋር ቤተ መቅደስ ላይ በሚሰሙትም ህዝብ ሁሉ ላይ የተአምራቱ ኃይል ይንጸባረቃልና የቸርነቱ ብዛት በወዳጁ በኔም ከነ መላ ቤተሰቦቼ ላይ የጥፍ ድርብ ሆኖ ይደር ለዘላለም አሜን። ከለታት በአንድ ቀን አብ ራሲት እና ልጁ በጎዳና ሲገሰግሱ የእግዚአብሔር መልአክ ቅዱስ ገብርኤል ተገልጾ በፍጹም ትኖሩ ዘንድ ከዚህ ተነስታችሁ ወደ ምድረ ግብፅ ሂዱ ብሎ ነገራቸው። እነሱም ፈጥነው ተነስተው ሊቀ መላእክት ቅዱስ ገብርኤል ፍዩም እስኪደርሱ ድረስ መንገድ እየመራቸው ምግባቸውን እየመገባቸው አደረሳቸው። በዚያ የሚኖሩበትን ቦታ እስራኤል ከተባለ ከያቆብ አውራጃ አሳያቸው። በዚያም የሚኖሩበትን ቤት ሰርተው ተቀምጠው ሳለ ለማንኛውም ሕመም መድኃኒት የሚሆን ጥበብ ያውቁ ነበርና ከሀገሩ ሰዎች ብዙ ወደ ነሱ ዘንድ መሰብሰብ ጀመሩ። የመድኃኒት አዋቂነታቸው በገጠርም በከተማም ተሰምቶ ነበረና ወደ ነሱ የሚመጡት ሰዎች ሁሉ ከወዴት ምታችኋል እያሉ በሚጠይቋቸው ጊዜ እኛስ የቆሪር ልጆች ነን እያሉ ይመልሱ ነበረ። በዚያም ጊዜ በዚያው ሀገር ደብረ ኔቅሎን በተባለ ቦታ አንድ ዓመት ከአምስት ወር ከተቀመጡ በኋላ በዚያው ወራት ባለመድኃኒቱ አባታቸው አብራሲት ሞተ። ባለመድኃኒቱ አብራሲት ግን ከዚህ ዓለም በሞት ከመለየቱ በፊት ሶስቱ ልጆቹን ጠርቶ ይህ ሕፃን ልጅ ጠብቁት፣ አደራ፣ ስለሱ ብዙ ክብር ይሰጣችኋልና ብሎ የኑዛዜ ቃሉን ከሰጠ በኋላ ሕይወቱን አለፈች። ልጆቹን በሚገባው ገንዘብ ከአባታቸው ወዳጆች ጋር አልቅሰው ቀበሩ፣ ስርአት አስፈጸሙለት። ብዙውን ጊዜ መላእክትን በየስማቸው እየጠሩ ቃል ኪዳን እያስገቧቸው ስለነበር እነሱም ወደ እነሱ እየመጡ ፍላጎታቸውን ያማሉላቸው ነበር። ከእለታት በአንደኛው ቀንም እንደተለመደው በአዳራሹ በስተ ምዕራብ በኩል በመድኃኒት ቅመማ ላይ ሳሉ ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል የተመረጠች ቅድስት ከምትሆን አምላክን ከወለደች ከእመቤታችን ከማርያም ጋር ድንገት ደርሰው ከዚያ ምን እየሰራችሁ ትኖራላችሁ? አላቸው። እነርሱም በልዩ አስተሳሰብ አምላክን የወለደች እመቤታችን ሆይ ብዙ ሀብት ወርቅን፣ ብር፣ የከበረ እንቁም አለን። ነገር ግን ወራሽ ስለሌለን ጥቂት ወተት ሰተንሽ ብንጠጣ ከዚያም ሞት እንደምደን እንደምንድን ተስፋ እናደርጋለን ሲሉ መለሱላት። ድንግልም ይህም በሰማች ጊዜ የመላእክት አለቃ ቅዱስ ገብሬን ጠቀሰችውና ይህ የተንኮል የክፋት እንዲሁም የመሰሪነት ስራቸው እንዲተዉ ይገስጻቸው ዘንድ አዘዘችው። ጎልማሳውም አሁንም ይህን በወንድሞቹና በራሱ ላይ የታዘዘውን ቁጣ በተመለ ጊዜ ስህተቱና ጥፋቱን አውቆ አቤቱ ሁሉን የምታማለት ቅዱስ ገብርኤል ስለ አእምሮአችን ጉድለት ስለ በደላችን ብዛት እንዳይፈረድብን እለምናሃለሁ በማለት ከእግሩ በታች ከእግሩ ስር ወድቆ ተማጸነ ዳግመኛም የመላእክት አለቃ ቅዱስ ገብርኤል የነሆ ዛሬ እኛን ልጆችህን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናል። ና ይቅርበለን፣ እያለ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ፣ ይኸውም የሕያው የእግዚአብሔር ልጅ እንደሆነ ዛሬ እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ፣ ዛሬ ከኃጢአታችን ታድነን ዘንድ እንለምናሃለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን ዳቢሎስ አገዛዝ ዛሬ ነጻ አውጣን። የመላእክት አለቃ ቅዱስ ገብርኤል ሆይ ከጠላታችን ከሰይጣን አገልጋይነት ዛሬ ተላቀናል። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞተ ኃጢአት ዛሬ አደነን። ለመላእክት አለቃ ቅዱስ ገብርኤል ሆይ ከዚህ ዓለም ነውረ ኃጢአትና ርኩሰት ነጻ አድርገን። የመላእክት አለቃ ቅዱስ ገብርኤልም ሆይ አምነብሃለሁ። ስለሆነም ስለሆነ እነሆ ታማኝ የጌታ ታማኝ ባሪያ እሆናለሁ። ከልጅነቴ ጀምሮ እስከ ዛሬ ድረስ ስትጠብቀኝ ኖርሀልና በዚች ዕለት እንዳትቀስፈኝ እማልድሃለሁ። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉስ ወታደር በጌታው ፊት የውሻ ግዳይ ይጥል ዘንድ አይገባውም። የመላእክት አለቃ ቅዱስ ገብርኤል ሆይ በእውነት እናገራለሁ። እነሆ እኛ ከአራቢትና ከእንስሳ ከሰውም ፍጥረታት ሁሉ የረከስነን እነሆ ቸውን ጌታ ያውቃሉና እኔና የወንድሞቼ ግን ዓለሙን ሁሉ የፈጠረውን አምላክ ትተን አምላክነትን ለሌላቸው እርኩሳን አማልክ ተገዛን፣ ፈቃዳቸውንም ፈጸመን። የመላእክት አለቃ ቅዱስ ገብርኤል ወይ እንዲህ አይደለም ወይም አይሁን ስለ ኃጢአታችን ስለ አእምሯችን ጉድለት ለፈጣሪያችን ሰውነታችን ባለ ባላስገዛን ፍጹም በድን በሆነ በረከሰና በከረፋ ስጋችን ላይ ንጹህ ጦር በእኛ ላይ አታነጣጥር። እኛን ለተሸከመች ማሕፀን ወዮላት ወላት እንደመቃብር በደፈነችን በተሻለ ነበርተው ልጅ የዚህን ዓለም የፀሐይ ብርሃን ላየው ለእኔ ወዮልኝ እንጃይ ታላቅ ኃጢአት ከስጋዬ ጋር ተጣብቆ እንዳይኖር ሰጋለውና አቤቱና ከእኔና ከወንድሞቼ እና ከልጆቼ ላይ ይህን የጥፋት መክሰፍት ይወገድልን። ጎድማሳው አውርም እኛ ሟቾች ነገር ግን አንዳች እንኳን በጎ ስራ የለንም እያለ ይህንንም የመሰለ ሁሉ በመናገር ከሊቀ መላእክት አንዱ ከሆነው ከቅዱስ ገብርኤል ፊት ሰገደ። ከዚህም በኋላ ቅድስና ድንግል ቅድስትና ድንግል የምትሆን የሁላችን መቤት አምላክ እናት ማርያም በመራራት ፍጹም ይቅርታ ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤልን አዘዘችው። ከዚህም በኋላ አስነሳቸውና ፍርሃትንና ጭንቀትን አስወገደላቸው። በዚያም ጊዜ አውርና ወንድሞቹ የመላእክት አለቃ ቅዱስ ገብርኤል ሆይ፣ በአምላካችን በእግዚአብሔር ዘንድ ምሕረትን ካገኘንስ እስከ ዕለተ ሞታችን ድረስ ለአገልጋይ ለመሆን ዝግጁ ነን አሉ። ቀድሞ ለርኩሳን አማልክት በመገዛታችን ድንጋጤ አድሮብን ነበር። ዛሬ ግን ነፃ ወጣን። እነሆ ዛሬ ከሚያመሰግኑ መዘምራን ማህበር የታመኑ ከሆኑ ከጌታችን ከክርስቶስ ወገኖች ጋር አንድ ሆነን እነሆ ዛሬ ከኃጢአት ሞት አምልጠን ነፃነትን አገኘን። የምሕረት አምላክ በሚሆን በጌታችን በኢየሱስ ክርስቶስም በማመናችን ቤተሰቡ ሆንን። ዳግመኛም ከአስተማማኝነታችን ከሌላም ሁሉ ተላቀን በዚህ እናገኛለን። ከሞታ ኃጢአት ታደነት ዘንድ ለአማላጅነት ለይቅርታህ፣ ለይቅር ባይነት፣ ለፍጹም ገናንነት ክብር ያለኝ ሁሉ ላንተ ሰጣለዋል። የመላእክት አለቃው ቅዱስ ገብርኤልም እንዲህ ሲል መለሰ፦ በውኑ እኔ እንደ ምድራዊ ንጉሥ ጭፍራ ነኝ? ወይም ደግሞ እንደዚህ ዓለም ገንዘብና ሀብት የምፈልግ ነኝን? ዳሩ ግን የእኔ ፈቃድ ሁል ጊዜ መታሰቢያዬ የሚደረግባት ስሜ የሚጠራባት ቤተ ክርስቲያን እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ እሰጣችኋለሁ። ጌታዬና ንጉሴ ኢየሱስ ክርስቶስ ክርስቶስም ኃጢአታችሁን ይቅር ይላችሁ ዘንድ እማልደዋለሁ አላቸው። እነሱም ጌታችን ሆይ ያዘዝከንን ሁሉ ፈጥነን እናደርጋለን አሉት። ከዚህም በኋላ ከነሱ ተሰውሮ ወደ ሰማይ ወጣ። ጸሎቱና በረከቱ ከአገልጋዩ ከኔም ከነመላ ቤተሰቦቼ ጋር ለዘላለሙ ይኑር አሜን። አራተኛ ምዕራፍ። ልመናው አማላጅነቱ በአገልጋዩ በኔም ከነመላ ቤተሰቦቼ ላይ ይደረግና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምሬ ነው በአንድ ኔቅሎን በሚባል ሀገር የሚኖሩ ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያንን ለመስራት በተነሱ ጊዜ ቅዱስ ገብርኤል በፊታቸው እየተመላለሰ ቤተ ክርስቲያኑን የሚሰራበትን ቦታ ቀየሰላቸው። መቤታችን ማርያም መካነ ምስዋዑንና የታቦቱን መቋመ መንበር አመለከተቻቸው። ቀጥሎም ለጣራና ለግድግዳው እንዲሁም ለመዝጋያና ለአምዱ መቆሚያ የሚሆኑትን ቦታዎች ሁሉ ካዘጋጀላቸው በኋላ ከቤተ ክርስቲያን ህጻን የተረፈውን ሕንጻ የተረፈውን ቦታ ማለት በረንዳውን ለህዝብ መጠለያ ይሆን ዘንድ በያዘው በትረ ወርቅ ለክቶና መጥኖ በሰጣቸው። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ባርኳቸውና የማበረታቻ ቃል ሰጥቷቸው በታላቅ ክብር ወደ ሰማይ አረገ። አውር ግን በዚህ ዕለት የተደረገውን ታምራት ሁሉ ይመለከት ነበር። እነሱም ቅዱስ ገብርኤል ተገልጾ ይህን ከስምንት ቀን በኋላ ለቤተ ክርስቲያኑ ስራ መሰረት ጣሉ። አናጺዎችና የቀን ሰራተኞችም ሁሉም በየሙያቸው ተሰብስበው በታላቅ ደስታ ለቤተ ክርስቲያኑ የሚያስፈልገውን ጥሬ እቃ ማቅረብ ጀመሩ በፍጹም በፍዩም ሀገር የሚኖሩ ታላላቅ ሰዎችም የሊቀ መልአክ ቅዱስ ገብርኤልን ቤተ ክርስቲያን በሰሙ ጊዜ እንደ ችሎታቸው መጠን እርዳታ እያደረጉ ብጽዓትም ነበረባቸውና፣ ለዚህም ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ስራ ለሰዎቹ በበጎ ፈቃድ እንደሚታዘዙ ሁሉ የዚያ የመሰሪ የአብራሲት ልጅ አውርም በስራቸው ሁሉ ተባባሪያቸው ሆነ። በረከቱ ከአገልጋዩ ከእኔ ከነ መላ ቤተሰቦቼ ይጠብቀን፣ ለዘላለሙ አሜን። አምስተኛ ምዕራፍ ጸሎቱና በረከቱ ከአገልጋዩ ከእኔም ከነ መላ ቤተሰቦቼ ጋር ለዘላለሙ ይሁንና ብሶይንና ወንድሙ ጴጥሮስን እንደረዳቸው የሚናገር የቅዱስ ገብርኤል ተአምር ይህ ነው። ሰማዕትና ብሶ ወንድሙ ጴጥሮስ ምስጋና ገንዘቡ በሚሆን ስለ ጌታችን ኢየሱስ ክርስቶስ ስም በጽኑ መከራ ውስጥ ሳሉ የእግዚአብሔር መልአክ ተገልጾላቸው መታሰቢያችሁን እስከ ዘላለም ሲነገር ወይም ሲደረግ የሚኖር መሆኑን ነግራችሁ ዘንድ ከእግዚአብሔር የተላኩ እኔ መልአክ ብስራት ቅዱስ ገብርኤል ነኝ አላቸው። ቀጥሎም ወዳጄ ብሶ አንተ ጽኑ ተጋድሎ ይጠብቀሃል ብሎ ነግሮት ከሱ ተሰወረ። ከዚህም በኋላ በእንጨት ላይ እንዲሰቅሉትና መከራ እንዲያጸኑበት አገረገዥ ጭፍሮቹን ባዘዘ ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደና ሰማዕቱ የተሰቀለበትን ምሰሶ ሰባበረው። ዳግመኛ በግንድ ምሰሶ ላይ እንዲሰቅሉትና እንዲያሰቃዩት መኮንኑን አዞ በስቃይ ላይ ሳለ ሁለተኛ ጊዜ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠ ብሶ ይሆይ ሩጫህን እስክትጨርስ ከአንተ ጋር ነኝና አትፍራ በማለት አጽናናው። ይህን ሰማዕት በመንግስተ ሰማያት የሰማእትነትን አክሊል እስኪ ቀዳጅ ድረስ ሰባት ጊዜ በመገለጽ እያጽናናውና እያበረታታው ቆየ። አማላጅነቱ ለአገልጋዩ ለእኔ ለፍቅር ግና እስከ ዘላለሙ አሜን። አላዊ መኮንን ባዘዘ ጊዜ እንዲሰቀል ሰማት ብሶይን የሰማዕትነት አክሊል እስኪቀበል ቅዱስ ገብርኤል ተገልጠ በመታየት በገቢረ ተአምር ወኃይል እንዳጽናናኸውና እንዳረጋጋኸው ምንም ሳታጎድል እኔንም አጽናናኝ፣ ርስቴን መቃብር ከማሰብ እንዳልወላውል አሜን። የቅዱስ ገብርኤል ድርሳን በአስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ የሚሆን በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጤና ፍራት እድን ዘንድ ይህንን የቅዱስ ገብርኤልን ድርሳን ጸልያለሁ፣ እንዲ እያልኩ መድንኤል፣ ያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መላኩ ከዳቢሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳንበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽንያ ኃይል እንዲሆናት ነው። አቤቱ ለኔ ላገልጋይም የእንደዚሁ ኃይል ጽን ሰንተ ከመዓልትና ከሌት ድንጋጤ አድነኝ። አሜን። ከላይ ከሰማይ ወደ ድንግል የተላክ ቅዱስ ገብርኤሎ ሰላም ላለሁ ደስታ አብሳሪ መልኩ ሰላም ላለሁ ፅንሰ ቃልን አስተምረ የምታሳምን መልአኩ ሰላም ላለሁ ሰማያዊ ነደ እሳት ጾፈ እርግብ ሆይ ሰላም ላለሁ ፍጹም ደስታን ተናጋሪ መልኩ ሰላም ላለሁ ከእደሙት የምታድን መልኩ ሰላም ላለሁ የአንተን አማላጅነት በማለትን በሌሊትን ተስፋ ስለምናደርግ ጥበቃ አይለየን፣ በነፍስን በስጋ ታደገን፣ የእግዚአብሔር ልዩ ባለሟል ነህና፣ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ